እንግዲህ እንደዚህ ቀለል ያለች ኬክ እንሰራለን ዛሬ ማለት ነው፣ ውዶቼ በጣም አሪፍ ነው። ተወድታላችሁ። እስከ መጨረሻው ተከታተሉኝ፣ አብረን እንሰራለን ማለት ነው። በጣም ቆንጆ ነው። በተለይ ለሙቀት ሰዓት አሪፍ ነው ማለት ነው። ሙቀት ሀገር ላይ ለምትኖሩ ወንድሞቼ እና፣ ሞክሯት በጣም ተወድታላችሁ። ቀለል ያለች ናት ማለት ነው። ሰላም እድነ የተከበራቸው ቻና የተከታታዮች ዛሬ እንግዲህ ኬክ እንሰራለን ማለት ነው፣ አብረን የዛሬው ኬክ ቁጥር አትቃድር የሚባል ኬክ ነው። እንግዲህ በክሪም ከረሚልን የሚሰራው ማለት ነው። ዝጋ የሚያስፈልጉኝ ግብዓቶች አቅርብ ያለው ማለት ነው። ክሪም ከረሚል መጀመሪያ ክሪም ከረም ብሎ እንሰራለን። ጎን ላይ ደግሞ ስኳር እየሰራው ነው ማለት ነው። ያው ለማፍጠን ያክል ነው ቶሎ ለመፍራት ማለት ነው። እንግዲህ ሶስት ክሬም ከረሚል እና ሰባት ማንኪያ ሃሊ ፓውደር ነው ያስገባውት ማለት ነው። እዛ እዚህ ጋር ከቀላቀል ነው በኋላ ውሃ እንጨምራለን ማለት ነው። ሶስት ብርጭቆ ውሃ ነው የምጠቀመው። ያው ስኳራችንን ጎን ላይ እያቀለጠን ነው ማለት ነው። ምክንያቱም ስኳር ስለምንፈልግ የክሬም ከረሚል ውስጥ ያለው ስላነሰ የለዛ ነው። እንግዲህ አንድ ብርጭቆ ውሃ ጨመርን እስካ ሁለት እና በዚህ መልኩ ሶስት ብርጭቆ እንጨምራለን ማለት ነው። ያው ስኳራችንንም ጎን ለጎን እየሰራ ነው። ያው ለማፍጠን ያክል ነው ማለት ነው። ስኳራችንም እዚጋ እየቀለጠልን ነው እንደምታዩት። ስኳሩን እያቀለጥን ነው ማለት ነው። ያው እንትን እንዳይል እንትን ነካ ነካ እናደርገዋለን ማለት ነው። ስኳሩ ተስተካክሎ እንዲቀልጥ ማለት ነው። ያው ስኳሩን የምንፈልገው ከታች ስለምናደርገው ነው ማለት ነው። የምንሰራበት ላይ ከታች ስለምንጠቀመው ነው። የክሬም ክረሜላ ውስጥ ያለው ሶስ ስላነሰ ነው እዚህጋ ስኳር እያቀለጥኩ ያለሁት ማለት ነው። ትንሽ እቃው ሰፋ ያለ እቃ ነው የምጠቀመው እኔ ትንሽ በዛ ያለ ሰው ስለሚመጣብኝ ሰፋ ያለ እቃ ላይ ለመጠቀም ስለፈለኩ ነው ማለት ነው እንጂ ውስጡ ያለው በቂ ነው። በትንሽ እቃ ለመስራት ከፈለጋችሁ ማለት ነው። እንግዲህ ስኳራችን እንደዚህ ካደረግን በኋላ ሁሉንም እንዲዳረስ እናደርገዋለን። ሁሉም እንዲዳረስ እናደርገዋለን። እንደዚህ ሁሉንም እንዲዳረስ ካደረግነው በኋላ አሁን ምንድን ነው የምናደርገው? ክሬም ከረሚሉን እናፈለዋለን ማለት ነው። ያው እንደዚህ ማሰል እያደረጋችሁ እንዲፈላ ታደርጉታላችሁ፣ ክሬም ከረሚሉን ማለት ነው። በቀዝቃዛው ማድረግ ይቻላል፣ ለኔ ግን አፈለዋለሁ። ቻፈለው ነው ደስ የሚለኝ ግን ሳታፈሉም ኖርማል በቀዝቃዛ ውሃ ክሬም ከረሚላውን ወተቱና ሀሊ ፓውደሩንና ክሬም ከረሚላውን በቀዝቃዛ ውሃም ንቀላቅላችሁ መስራት ትችላላችሁ። እኔ ግን አፈለዋለሁ እንደዚህ ሲፈላ፣ ከዛ አወጣውና ወደ አያንት አራግፋለሁ ማለት ነው አሁን እንግዲህ የሰራሁትን ክሬም ከረሚል እንደዚህ እንትንለዋለሁ ማለት ነው። እቃው ላይ አደርገዋለሁ እንደዚህ ማለት ነው። ያው እንደምታዩት እንደምታዩት እንደዚህ ላይ አደርገዋለሁ ማለት ነው። ይህን ካደረግኩት በኋላ እንግዲህ ይህን ከጨረስን በኋላ አሁን ወደ ቀጣዩ ወደ ምንድን ነው የምንሄደው ወደ ኬኩ። እንግዲህ ለኬክ የሚያስፈልገን ሶስት እንቁላል ግማሽ ብርጭቆ ዘይት አንድ ብርጭቆ ውሃና ከዛ ኬኩን ነው የምንጨምረው ማለት ነው። እንግዲህ እዚህ ጋር እንቁላሉን እንደዚህ ካደረግን በኋላ ቀጣይ ዘይት እንጨምራለን። ዘይቱን እንደዚህ ዘይቱንና እንቁላሉን አደርገን ማለት ነው። አሁን ምንድን ነው የምናደርገው? እኔ ብዙም እንትን አልለውም። ለወስ ለወስ ነው የማደርገው። ይህ ስኳሩን ማለት ለምሳሌ በዱቄት ኬክ እንደምንሰረው ስኳር እና ማለት እንትኑ የዘይቱን እና እንቁላሉን አልመተውም። ዝም እያደርግና ዘይቱን ጨምራለሁ። ከዛ የኬኩን አስገብቼ በኬክ ማሽኑ እንደዚህ ይቀላቀለዋለሁ ማለት ነው። ከዛ ውሃ አንድ ብርጭቆ ውሃ ቅርብ ያለው ያንንን እንደ መጠኑ ማለት ነው፣ እንደምትፈልጉት ሳይዝ እንደምትፈልጉት አይነት ቅጥነቱ እስከሚሆንላችሁ ድረስ እኒያሁን በአንድ እጅ ይዤ ስለሆነ ስላልተመቼ ነው ካሜራውን ሶ አሁን እንደዚህ ውሃ እየጨመራችሁ ታቀጥኖታላችሁ ማለት ነው። ውሃ እየጨመራችሁ እንደምትፈልጉት መጠን እስከሚሆንላችሁ ድረስ እንትን ትሉታላችሁ። እኔ ኦሬዲ በጣም ዝቅተኛ ላይ ነው ያደረኩት ማሽኑን ለምን ብዙ ኬክ እንትኑ እንዲመታ ስለማልፈልግ ያው የኬክ ጃሃዙ ስለሆነ ይለወስ ለወስ ነው እንጂ እንዲቀላቀል ዘይቱና እንቁላሉ ምናምን ውሃው እንዲዋሃድ ብቻ ነው እንጂ መምታት ስለማያስፈልገው ለዛ ነው። እዚህ ጋ እንግዲህ ውሃ እንጨምራለን። ውሃን እየጨመርኩኝ እስከምፈልገው መጠን ድረስ አቀጥነዋለሁ ማለት ነው። እና እናንተ በምትፈልጉት እኔ ባንድ ስለሆነ ስላልተመቸኝ ነው ያው በደንብ እንትን ለማለት እንትኑ እየተንሸራተተብኝ ስለነበረ ነው። እንግዲህ ጫርሻለሁ አሁን አሁንም እቀላቀለዋለሁ ማለት ነው። እኔ እንግዲህ እንደምፈልገው መጠን አቅጠኝ አለው። እናንተም እንደምትፈልጉት መቅጠን ትችላላችሁ። እኔ ግን ሁልጊዜም አንድ ብርጭቆ ውሃ ነው የምጠቀመው ለአንድ ኬክ እና ግማሽ ብርጭቆ ዘይት ሶስት እንቁላል ነው የምጠቀመው። እንግዲህ እንደዚህ ያዘጋጀነው ነው ክሬም ከረሚላ ላይ እንደዚህ እንጨምረዋለን ማለት ነው በምታዩት መልኩ እንደዚህ እንጨምረዋለን ማለት ነው። በጣም አሪፍ ነው ሞክሩት። በጣም ቆንጆ ነው። የኔ ቀለል ያለ ነው፣ ቀለል ያለ አሰራር ነው። ስትበሉትም ደግሞ ቀለል ያለ ነው። በተለይ በሙቀት ሰዓት ያው እኛ ጋ ሙቀት ስለሆነ በሙቀት ሰዓት በተለይ በጣም ቆንጆ ነው እና ሞክሩት። እንግዲህ እኔ ፍረኔን 350 ላይ ነው የምጠቀመው። ያው እንግዲህ የሁላችንም ፍረን አንድ አይነት አይደለም። ውስጥ ላይ እንግዲህ ውሃ አድርጌ በስንያ አስገብቸዋለሁ ማለት ነው። ፍረኑን 350 ላይ አድርጌ ከፍቻለሁ። እንደምታዩት ውሃው እየፈላ ነው ማለት ነው። ከዛ አሁን ያዘጋጀሁትን ኬክ ውሃው ላይ ቁጭ አደርገዋለሁ ማለት ነው። ከዛ ይሄን ቁጭ ካደረጋችሁ በኋላ ቢያንስ ለ30 ደቂቃ ያክል ፍረኑ ውስጥ እንተውና ከ30 ደቂቃ በኋላ እንመለሳለን ማለት ነው። እንግዲህ የሁላችንም ፍረኑ አንድ አይደለም። እኔ የምጠቀመው አይነት ፍረን ከሆነ ምናልባት ሊሆን ይችላል፣ ካልሆነ ግን እናንተ ማለት ትችላላችሁ። እንግዲህ ከሰላሳ ደቂቃ በኋላ ኬካችን በዚህ መልኩ ሆኗል ማለት ነው። ከዛ ምን ታደርጋላችሁ? በቤላዋ ነካ ታደርጉት እና ከዛ ስታዩት ምንም ነገር የለውም ማለት ነው፣ በስሏል። በቤላዋ እንደዚህ ነካ ስታደርጉት ምንም ነገር የለም፣ በስሏል ማለት ነው። እንግዲህ አውጥተነዋል እንዲቀዘቅዝ እናደርገዋለን። በዚህ መልኩ አስቀምጠ ነው። ከዛ ምንድን ነው የምናደርገው አሁን ወደ እንግዲህ ይህን መስሉ ወጥቷል ከፍረን ማለት ነው። ከዛ ምንድን ነው የምናደርገው እንዲቀዘቅዝ ፍሪጅ ውስጥ እናስገባዋለን ማለት ነው። ፍሪጅ ውስጥ አስገብተን ቢያንስ ለሰላሳ ደቂቃ ለአንድ ሰዓት ያክልም ቀደም ብላችሁ ለአንድ ሰዓት ያክል ሰርታችሁ እኔ አሁን ቢያንስ ከአንድ ሰዓት በኋላ ነው እንግዶች የሚመጡት። ስለዚህ እኔ አሁን ለአንድ ሰዓት ያክል ፍሪጅ ውስጥ አስገባዋለሁ ማለት ነው። ለአንድ ሰዓት ያክል ፍሪጅ ውስጥ ካስገባሁ በኋላ ከዛም በኋላ አወጣና አዝን ማዘጋጀው ሳህን ላይ እገለብጠዋለሁ ኬክም ማለት ነው። ከዛም በኋላ ከታች የእንትን ያደረግነውን ምናምኑን ይዞልን ይወጣል ማለት ነው። እንግዲህ ውዶቼ ፍሪጅ አስገብተ ነው። ከአንድ ሰዓት በኋላ ተመልሰን መጥተናል ማለት ነው። ከፍሪጅ አውጥተነዋል እንዲገዘግዝ አስገብተነው ነበር። አሁን ደግሞ እንደዚህ ይገልበጠነዋል ማለት ነው። እና ቅርብ በስቃ ላይ እንደዚህ ያደርገነዋል። እንግዲህ እንደምታዩት ነው። ይህንን መስሎ ኬካችን ደርሷል። አሪፍ ነው። ቀለል ያለ ነው። በተለይ ደግሞ ሙቀት ላይ የምትኖሩ ሰዎች፣ ሙቀት ሀገር ላለን ሰዎች በጣም አሪፍ ነው። ያው ቀለል ያለ ማሰራር ነው። እንደገና ደግሞ ያው ሙቀት ሲሆን ታውቃላችሁ ቀዝቀዝ ያለ ነገር ምናምን ምናምን ነገር ያስፈልገናል ማለት ነው። እንግዲህ ይህንን ይመስላል። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ አደርጋለሁ እና ቀለል ያለች ነገር ናትና ሞክሯት፣ ትወዱታላችሁ። ሁላችሁም እንግዲህ ለቻናል አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ። አዲስ ጀማሪ ነኝ እኛ አበረታቱ። ማስተካከለውም ነገር ካለ አስተካክላለሁኝ። ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው፣ እንዲሰራላችሁ የምትፈልጉትም ነገር ካለ እንደዛው እና እንግዲህ የዛሬው ኬካችን እች ለመስላለች። ቀለል አድርገና የሰራናት ብዙም አትከብድም ማለት ነው። እንግዲህ ውድና የተከበራችሁ የቻናል የተከታታዮች፣ ቻናሉን ላይክ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እንደዚህ እያደረግን እየበላን ነው። ኑን ብላ ኑን ብላ ብያችኋለሁ። የአሪፍ ነው እንዳልኳችሁ ቀዝቀዝ ያለ ነገር እና እንግዲህ ቻናሉን ከወደዳችሁት ላይክ ሰብስክራይብ ማድረጋችሁን አትርሱ። ማበረታቱን፣ አዲስ ጀማሪ ነኝ። አመሰግናለሁ ለነበረን ቆይታ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።